የቀድሞውን የኢትዮ 360 ስራ አስኪያጅ አቶ ሀብታሙ አያሌውን ከኃላፊነት በማንሳት በጊዜያዊነት ልዩ ጸጋይን ስራ አስኪያጅ አድርገን ሾመናል። ስልጣን የሚዲያ ስልጣን እንዲህ ካባላቸው ካሜራ ማስቀመጥ እንዲህ ካባላቸው እንደው በምን ሞራላቸው የሆነ ሀገር የሚመሩ ሰዎች ላይ ሂስ ለመስጠት የሚዳዳቸው። ትላንትና ዳጋሎ ማስጠንቀቂያ ሰጥቷል። ከባድ ማስጠንቀቂያ ነው የሰጡት። ኤርትራ ለቡርሃን የአየር ክልሏን አሳልፋ ሰጥታለች። ስለዚህ ተመጣጣኝ እርምጃ እንወስዳለን። እኛን እያጠቁ ያሉ መሳሪያዎች የሚነሱት ከኤርትራ። ይሄ መሳሪያ የኤርትራ አይደለም፣ የቡርሃን ነው። መዘዙ ግን የኤርትራ ነው እያል ነው። መሳሪያው ያህል ቡርሃን ነው፣ መዘዙ ግን የኤርትራ ለኤርትራ መዘዝ ያመጣውን ስራ ደግሞ የሰራው ማን ነው? ኢሳያስ አፈወርቂ ነው። በምን በካልኩሌሽን ስህተት። በካልኩሌሽን ስህተት ብቻም አይደለም የግብፅን ዓላማ ለማስፈጸምና ጎረቤቱ ኢትዮጵያ ላይ ችግር ለመፍጠር ሲል ብቻ ኢትዮጵያ የምትገኝበት ሁኔታ አሁን። ሁሉም የህብረተሰብ ክፍል በሚባል ደረጃ ስለመኖር እና አጠቃላይም ደግሞ ኢትዮጵያ ስለመቀጠል እየተነጋገርን ባለንበት ሁኔታ ስለ ምርጫ የሚያወራ ሰው እንደነ ጀዋር እንደነ ይልቃል ምናምን ያሉ ሰዎች ምርጫ ቢደረግም ምርጫ ባይደረግም መንግስትን ለመቃወም አሰብስፈው ያሉ ሰዎች ናቸው። ቢደረግም ይቃወማሉ፣ ባይደረግም ይቃወማሉ። በህይወት አለች ካልካቸው ወፏን ይገሏታል፣ የለችም ካልካቸው ይለቋታል። ከሁለቱም ስህተት ለማድረግ ነው። መንግስት የሚታት፣ አሸነፈ ወንበር ይዘ ህግ አሻሽን፣ አሸነፈ ወንበር ይዘ ተቋም ገንባ፣ አሸንፈ ወንበር ይዘ እንደምትፈልገው አድርግ እንጂ ስልጣን ላይ ያለህን መንግስት እንደዚህ አድርግ እንደዚህ አድርግ ተቋማትን እንደዚህ አድርግ ምናምን፣ ይሄ ቅድመ ሁኔታ አይደለም። መንግስት ሀገር ለማፍረስ ጫካ የወረዱ አካላትን ህግና ስርዓት ለማስያዝ ነው እየተንቀሳቀሰ። መንግስት መቼ አልደራደርም አለ? መንግስት እኮ አልደራደርም የሚል ሀሳብ አላነሳ። አልደራደርም የሚል ሀሳብ ሲያነሳ የሰማ ነው። የራሱ ወይ ታጣቂ ነኝ የሚል ድንግርግር ምንግርግር ምናምን እያለ አማርኛ እየሰካካ ግጥም አስመስሎ የጦርነት ነጋሪት ሲጎስም ምርጫ ባይደረግና ቢቀር በመሰነጋቷ የሽግግር መንግስት ምናምን የሚል ሙዚቃቸውን ሊዘፍን እኮ ከእናንተ ጋር የሚቋቋም የችግግር እንጂ የሽግግር መንግስት እንኳን አይደለም። መንግስትነትን ይቅርና ተቋሚነትን በወጓር ያዛችሁት ነው።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 እንመለከታለን ከዛ ደግሞ በጣም በርከት ያሉ ጉዳዮችን ነው የምናነሳው። ከምርጫ ጋር ተያይዞ የነ ጀዌ የነ ይልቃልን ጩኸት ለማስተጋባት እየተሞከረ ያለበትን አካሄድ እንመለከታለን። እሱ ብቻ አማር አለም ኢሳያስ ከባድ ችግር ውስጥ ገብተዋል። ምንድነው የገቡበት ችግር? በቆይታችን የምንፈትሸው ይሆናል። በድጋሚ ላይክ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። እንግዲህ እንደምታውቁት ሁሌ ይሄንን ጉዳይ ሳነሳ ከቁም ነገርነቱ ይልቅ ለኮሜዲነቱ የቀረበ ብዬ ነው ማለት። ሰው የዛሬ ጉዳይ እንኳን አይደሉም፣ ግን እግረ መንገዴ ነው የምነግራችሁ። 360 ዲግሪ የዞረባቸው ሰዎች ኢትዮ 360 በሚል ስም ተሰብስበው ኢትዮጵያን 360 ዲግሪ ለማተራመስ ሲሰሩ የነበሩ አካላቶች እናባረራለን፣ ከስልጣን እንትን እንላለን ሲሉ ራሳቸው ስልጣን ተቀምተው መጥተዋል። ነገር ግን አስቂኙ ጉዳይ ምንድን ነው? እነኛ ኃይሎች ራሳቸውን ተቃዋሚ ነው የሚሉት፣ እኛ ተቋቋሚ ነው የምንላቸው አሁንም ተቋቋሚ መሆናቸውን በሚያሳይ ረገድ ምንድን ነው፣ አንዳቸው አንዳቸውን አባረው እንዳንድ ሕክምና እንድንበረታ ገንዘብ እርዱን፣ በፋይናንስም አግዙ ምናምን እያሉ ነው። እኔ በጣም ይገርመኝ፣ እነኚህ ሰዎችን የሚያግዙ ሰዎች፣ እንዴት ሰው ሞቱን በገንዘብ ይገዛል ማለት? እልቂትን የሚደጉስልን ሰዎች እንዴት በገንዘብ ትገዛል? እንዴት የወገኖችን መፈናቀል በገንዘብ ትገዛል? እነዚህ አስቂኞች ናቸው እንደምታውቁት ስልጣን የሚዲያ ስልጣን እንዲህ ካባላቸው ካሜራ ማስቀመጥ እንዲህ ካባላቸው እንደው በምን ሞራላቸው ይሆን ሀገር የሚመሩ ሰዎች ላይ ሂስ ለመስጠት የሚዳዳቸው ሰዎቹን መስታወት አታዩም እንዴ? በእርግጠኝነት መስታወታቸው ዋሽቷቸው። ግን መስታወት ብታዩ በጣም ጥሩ ነው። መስታወት ብታዩ በጣም ጥሩ ነው። እራሳችሁን ስለ ሀገር የማውራት ሞራሉም ስለ ሀገር የመናገር ድፍረቱም ያላችሁ ሰዎች አይደላችሁ። በደንብ ነው በቃ ነገር አለሙ የጠፋባችሁ ነገር። በደንብ ነው በቃ መግቢያው ግራ የገባችሁ እና ሀብታሙ አያሌውን አባረውት መግለጫ ሰጥተዋል። ከቅርብ ጊዜ ወዲህ ግን በተቋሙ ውስጥ የነበረው አምባገነንነት ብዙዎች እንዲርቁ ቢያደርግም ህልውናውን ግን ይፈታትነዋል ተብሎ አይታስብም ነበርም። የሆነው ግን ይህ ነው። በቅርቡ እንደተመለከትነውም ጋዜጠኞቹ በምርህ ላይ እንደቆሙ ለሕዝብ ለህዝብ መረጃ ለማድረስ በመጓዝ ላይ ሳሉ ከአየር ላይ እንዲወርዱ ከመደረጋቸውም በላይ ወደ ተቋሙ እንዳይገቡ ተደርጓል። ይህንን ተከትሎም ሕጋዊ የሆኑ ተግባራትን ሁሉ ለማድረግ ጥረዋል። ነገር ግን ይህ ትዕግሥታቸውና ጉዟቸው ሊሳካላቸው ባለመቻሉ ባሳለፍነው ሳምንት ኖቬምበር ሰባት 2025 የጠቅላላ ጉባኤ ወይንም መስራች አባላት በመሰብሰብ የቀድሞ የቦርድ አባላትን በማሰናበት እኛን አዲስ የቦርድ አባላትን በመምረጥና ተቋሙ በቀደመ ተግባሩ እንዲጓዝ ኃላፊነት ሰጥተውናል። በዚህም የተቋቋመው አዲስ ቦርድ አባላት ባደረግነው የመጀመሪያው ስብሰባም የተቋሙን ወቅታዊ ሁኔታ በመገምገም እጅግ አፋጣኝ የሚባሉ ተግባራትን በማከናወን የተለያዩ ውሳኔዎችን አሳልፈናል። በዚህም መሠረት አንደኛ የቀድሞውን የኢትዮ 360 ሥራ አስኪያጅ አቶ ሀብታሙ አያሌውን ከኃላፊነት በማንሳት በጊዜያዊነት ልዩ ጸጋይን ሥራ አስኪያጅ አድርገን ሾመናል። ያው እሱ አዲስ ጭንቅላትን የነቀንቅለት ሰው አግኝተዋል። ሽመልስ አበራ እንደዚህ በየሩስ ቦታ ተክቶ ጭንቅላቱን እየነቀነቀ ነው። እንግዲህ አሁን ሽመልስ ስራ ምንድን ነው ምናምን ሲል ልጆቹን ጭንቅላቴን ነቅንቄ እኮ ነው ማሳድጋችሁ ነው የሚላቸው፣ ብዬ እኮ ነው ማሳድጋችሁ፣ ቀልድ ነው እንደያዛችሁት የሚላቸው ነው የሚመስለኝ። ብቻ ይሁን እሱ እንዳለ ሆኖ እግረ መንገዳችንን እንድንመለከተው ፈልገው ሌላኛው ጉዳይ ደግሞ የሀምዳን ዳጋሎ ሄሚቲ ቁጣን ነው። ኢሳያስ ሰሞኑን ከኢራን ቴሄራን ተነስተው ኤርትራ ምጽዋ የሚያርፉ ከባባድ የጦር መሳሪያዎች በሳተላይት እየታዩ ነው እና አንዳንድ አካላቶች ኤርትራ እየታጠቀች ነው እና ጉዳቹ ፈላ ምናምን ለማለት ሲዳዳቸው ነበር እኛ ስንናገር ነበር ይሄ መሳሪያ የኤርትራ አይደለም የቡርሃን ነው መዘዙ ግን የኤርትራ ነው እያለ ነበር መሳሪያው የአልቡርሃን ነው መዘዙ ግን የኤርትራ ለኤርትራ መዘዝ ያመጣውን ስራ ደግሞ የሰራው ማን ነው ኢሳያስ አፈወርቂ ነው በምን በካልኩሌሽን ስህተት በካልኩሌሽን ስህተት ብቻም አይደለም የግብፅን ዓላማ ለማስፈጸምና ጎረቤቱ ኢትዮጵያ ላይ ችግር ለመፍጠር ሲል ብቻ በቃ ኢሳያስ ቀጠናው ላይ ያለ ችግር የሆነ ጦርነት ምናምን ካለ ሮጦ ነው የሚለው። አሁን እዚህ የፈጠረውም ሱዳን ውስጥ ያለውትንምስም የሱዳንና የግብፅም እጅ በጣም በረጅሙ ያለበት። ትናንትና ዳጋሎ ማስጠንቀቂያ ሰጥቷል። ከባድ ማስጠንቀቂያ ነው የሰጠው። ኤርትራ ለቡርሃን የአየር ክልሏን አሳልፋ ሰጥታለች። ስለዚህ ተመጣጣኝ እርምጃ እንወስዳለን። እኛን እያጠቁ ያሉ መሳሪያዎች የሚነሱት ከኤርትራ ነው። ስለዚህ እርምጃ እንወስዳለን እያለን ኢሳያስ አፈወርቂ ኤርትራ ላይ ጠብደግሶ ሰው እየጋበዘ ነው ማለት ነው። ዳጋሎ ይሄን ማስጠንቀቂያ ሲሰጥ ለሁለተኛ ጊዜ ነው፣ ለሁለተኛ ጊዜ ነው። ይሄ በጣም ከባድ ካልኩሌሽን ግብፅና ኤርትራ በሱዳን ፖለቲካ ላይ ያላቸውን ሚና በከፍተኛ ሁኔታ እየገለባበጠባቸው ካለው ጉዳይ መካከል እንደምታውቁት የአልቡርሃን መረታት ነው። አልቡርሃን በጣም በከባዱ ነው እየተረታ ያለው። ብዙዎች ሃምዳን ዳጋሎ ሄቢቲ እንደተረታ እና በቃ ቡርሃን ጨዋታውን እየዘጋ እንደሆነ በድፍረት ይናገሩ ነበር። ነገሩ ግን እንዲህ አይደለም። ነገሩ ግን እንዲህ አይደለም። እና አሁን ኤርትራ ላይ ከባድ አደጋ እየመጣባት ነው ማየት ነው። እንግዲህ ድራማ ማያጣው የምስራቅ አፍሪካ ፖለቲካ ቀጣይ መንገድ ወዴት ይሄዳል የሚለውን ወዲያ፣ እንደምታውቁት ሙሴቬኒ እና ኬንያም ተፋጠዋል። ዙሪያችን ላይ ያሉ ነገሮች በሙሉ እንደምትመለከቱት ነው። ኢትዮጵያ ከነወሳኝ ጥያቄዋ ቦታዋ ላይ ጸንታ ቆማ ግን አለች እና እሱን ለማንሳት ነው እንግዲህ ፕሬዚዳንት ኢሳያስ ምን አይነት ነገር ውስጥ እየገቡ እንደሆነ ብዙዎቻችን እያየን ያለንበት ሁኔታ ነው ያለው ማለት ነው። ሌላኛው ዛሬ የምንመለከተው የኢትዮጵያ ፓርቲዎች ያወጡትን መግለጫ ነው። በምርጫ ለመሳተፍ ያስቀመጧቸው ቅድመ ሁኔታዎች ትንሽ አዝናኝ ናቸው። ማለት ቅድመ ሁኔታ ነው፣ ይሄ ነገር ሰበብ ነው ብሎ መጠየቅ በጣም ወሳኝ ነው። እንደምታውቁት እንደነ ጀዋር፣ እንደነ ይልቃል ምናምን ያሉ ሰዎች ምርጫ ቢደረግም ምርጫ ባይደረግም መንግስትን ለመቃወም አሰብስፈው ያሉ ሰዎች ናቸው። እነሱ የሚፈልጉት ምርጫ ምን አይነት እንደሆነ እስቲ በዚህ ቪዲዮ እዩት። አይ አንደኛ ይሄ አራዝማለሁ አላራዝምም የሚለው እሱ አይደለም የሚያራዝመው። ኢትዮጵያ ውስጥ አሁን ስለ ሰላማዊ የስልጣን ሽግግርና ምርጫ የሚባለው ነገር የማይቻልበት ሁኔታ እንዳለና ኢትዮጵያ በለውጥ ምጥ ውስጥ በመሆኗ አጠቃላይ በህዝባዊ አመፅ የተቀላቀለበት የጠመንጃ ትግል ውስጥ እንደተገባና ና ህዝብ የህልውና ትግል ውስጥ ገብቶ ያለበት ሁኔታ ነው እና ሁሉም የህብረተሰብ ክፍል ለመኖር አደጋ አጋጥሞኝ የህልውና ዋስትና አለኝ ብሎ ባለበት ሁኔታ እና በዚህ ደረጃ በምትገኝ ኢትዮጵያ ላይ ስለ ምርጫ የሚያስብ ሰው ካለ ኢትዮጵያ የምትገኝበት ሁኔታ አሁን ሁሉም የህብረተሰብ ክፍል በሚባል ደረጃ ስለመኖር እና አጠቃላይም ደግሞ ኢትዮጵያ ስለመቀጠል እየተነጋገርን ባለንበት ሁኔታ ስለ ምርጫ የሚያወራ ሰው ከእውነት ጋር የተጣላ ሰው መሆን አለበት። የኢትዮጵያ ፖለቲካ ተቋሚ ፖለቲከኞች፣ በተለይ በውጭ ሀገራት ያሉ የለየላቸው ተቋሚ ብቻ ሳይሆኑ ተቋቋሚ ፖለቲከኞች የለየላቸው ሰዎች የሚፈልጉት ከምን ነው ከቅድመ ምርጫና ከድህረ ምርጫ ግጭት ማትረፍ ነው ይ ድህረ ምርጫና ቅድመ ምርጫና ድህረ ምርጫ የሚባል ከግጭት ለማትረፍ የሚንቀሳቀሱበት መንገድ አለ። አሁን እየሰሩ ያሉት ለዛ ነው። እንደምትመለከቱት እያንዳንዱን እንቅስቃሴያቸውን ብናየው የሆነ ያሰቡት፣ ያቀዱት፣ ያለሙት ሊንቀሳቀሱበት የሚፈልጉት አቅጣጫ እንዳላቸው በግልጽ የሚናገር ለምሳሌ ያህል ምንድን ነው ምርጫ ይደረግ ከተባለ ሊደረግ የማይገባባቸው ነጥቦች ይዘረዝራሉ። ምርጫ አይደረግም ከተባለ እንደለመዱት ምን ይላሉ? ከመስከረም ሰላሳ በኋላ መንግስት የለም። የነኚህ ሰዎች አካሄድ ወፏን በእጁ ይዞ ወፏ በህይወት አለች ሲባል ጭምቅ አድርጎ ገሎ የለችም ሆ ለሚል በእጁ ላይ ስላለች ብቻ ገሏት ልክ የሚሆን ለቋት ልክ ለመሆን የሚታትር ማለት ብትሞትም ይጮሃል ብትለቀቅም ስህተት ለማድረግ ነው የሚታትሩ እነኚህ ሰዎች ምርጫን ተጠቅመው እየተንቀሳቀሱበት ያለው መንገድ ምንድን ነው? ይሄንኑ ነው በቅ ይሄንኑ ነው በእጅህ ይዘህ ወፏን በእጅህ ይዘህ ወፏ አለች ስትለው ግድል አድርጎ ይኸው ሞታለች፣ ተሳሳ ወፏ ሞታለች ስትለው ልቅቅ አርጎ አስበረሯት ይኸው በራለች አይነት ነገር ማለት የሚፈልጉ ማለት ነው። ምርጫ ከመደረጉም ካለመደረጉም ለማትረፍ የሚፈልጉ እነዚህ በውጭ ሀገር ያሉት አካሄዳቸው ነው። ይሄ ነው የእነሱ። ይሁን፣ ብዙ ግድ አይሰጠኝም። ግን ኢትዮጵያ ውስጥ ተመዝግቦ በሕጋዊነት ሽፋን የሚንቀሳቀስ ፓርቲ ለእነኛ አካላቶች መንደርደሪያ የሚሆን ቅድመ ሁኔታን ሲያስቀምጥ ማየት ትንሽ ይገርማል። እንደምታውቁት የኢትዮጵያ ፖለቲከኞች አመፅ ላይ ሲማልሉ ነው የከረሙት። ኔፓል ላይ ሲማልሉ ነበር የከረሙት። ማዳጋስካር ላይም እንዲሁ ሲማልሉ ነው የከረሙት። ማሌዥያ ላይም እንደዛው ሲሆኑ ነው የከረሙት። አሁንም የኢትዮጵያ ምርጫም እንደዛ እንዲሆንላቸው ኢትዮጵያ ውስጥ ምርጫን ታኮ እንደዛ አይነት ነገር እንዲፈጠርላቸው ነው የሚፈልጉት የሚፈልጉት በካሜሮንም ያየ ነው ማለት ነው። እንደምታውቁት አፍሪካ ባህሏ ነው ድህረ ምርጫና ቅድመ ምርጫ ሁከቶችን ማስተናገድ። አፍሪካዊ እንትን ነው የተለመደ ጉዳይ። አሁን እነሱ ማድረግ የሚፈልጉትም እንዲሆንላቸው የሚመኙትም እርሱን ነው ግን ማድረግ ይችላሉ ወይ እንጃ ለምሳሌ አሁን ቅድመ ሁኔታ አስቀምጠዋል ካስቀመጧቸው ቅድመ ሁኔታዎች ታዛቢዎች ይኑሩ ምናምን ምናምን የሚላል አሁን ታዛቢዎች ይኑሩ እሺ ይገዛል ለአባት ነው ጥያቄ ነው እሱ ሊያስኬድ ይችላል ግን መንግስት ሁሉን አቀፍ ድርድር ያድርግ ከማን ጋር ከታጣቂዎች ጋር በመሰረቱ ፓርቲዎች የለ መጠየቅ ህጋዊ መሰረት አላቸው ወይ ብሎ መጠየቅ ያስፈልጋል ምክንያቱም አንድ ታጣቂ መንግስትን እወጋ አለው ብሎ ጫካ መሳሪያ ይዞ ሲገባ ህግ ጥሷል፣ ህግ ጥሷል። የመጀመሪያው ማለት ነው። ህግ የጣሰን አካል በህጋዊነት ስም ተደራደር ለማለት የሚያበቃ ህጋዊ መብት የላችሁም። እሱንም እሺ እንግዛችሁ፣ መንግስት መቼ አልደራደርም አለ? ይሄንን ቅድመ ሁኔታ አድርጋችሁ ነው የምትመጡት። መንግስት መቼ አልደራደርም አለ? መንግስት እኮ አልደራደርም የሚል ሀሳብ ሐሳብ አላነሳ። አልደራደርም የሚል ሀሳብ ሐሳብ ሲያነሳ የሰማ ነው የራሱ ወይ ጣጣቂ ነኝ የሚል ድንግርግር ምንግርግር ምናምን እያለ አማርኛ እየሰካካ ግጥም አስመስሎ የጦርነት ነጋሪት ሲጎስም ነው እንጂ የኢትዮጵያ መንግስት በፓርላማም በሁሉም አቅጣጫ እንነጋግር፣ አነጋግሩን፣ ንግግር ይሻላል እያለ ነው ጥያቄ ሲያቀርብ የነበረው። ሌላኛው ያነሱት ሐሳብ ግጭቶችን ማቆም ነው። በምርጫው ለመሳተፍ ግጭቶችን ማቆም ነው። መንግስት እየተጋጨ ነው ያለው ማን ነው? የመጀመሪያው ጥያቄ ይህንንም መንግስት ነ ብቻ አለ መጠየቅ ያለባቸው መንግስት እየተጋጨነው ነው ትርጓሜው እውነትን ያልመረመር ከሀቅ ጋር ያልቆመ ከእውነት ጋር ያልተስማማ ነጥብ ነው። የራሱ መንግስት ሀገር ለማፍረስ ጫካ የወረዱ አካላትን ህግና ስርዓት ለማስያዝ ነው እየተንቀሳቀሰ ያሉ ዜጎች ወጥተው እንዳይገቡ አርሰው እንዳይበሉ ለማድረግ እየተንቀሳቀሱ ያሉ አካላትን ነው ስርዓት ለማስያዝ እየተንቀሳቀሰ ያለው ማለት ነው። በጣም ያሳቀኝ ነገር አብዛኛው ነጥብ ይሄ ህገ ተሻሽሎ ምናምን ምናምን ይሄ እኮ ቅድመ ሁኔታ ነው። አንተ ምርጫ ተወዳድረ አሸንፈ ለማድረግ የምትመኘውን ነገር ለመንግስት አድርግልኝ ብለ ታዛለ እንዴ? አሸንፈ ወንበር ይዘ ህግ አሻሽል፣ አሸንፈ ወንበር ይዘ ተቋም ገንባ፣ አሸንፈ ወንበር ይዘ እንደምትፈልገው አድርግ እንጂ ስልጣን ላይ ያለን መንግስት እንደዚህ አድርግ እንደዚህ አድርግ ተቋማትን እንደዚህ አድርግ ምናምን ይሄ ቅድመ ሁኔታ አይደለም። እሱ የእናንተ ማኒፌስቶችሁን ይዛችሁ መታችሁ ራሳችሁ ስራችሁን ተግብሩ፣ ራሳችሁ ስራችሁን ችላችሁ ተግብሩ። ሰበብ ካልሆነ ማለት ነው። በነገራችን ላይ በጣም ያስቃችሁ ነገር አሁን እነኚህን ስማቸውን አልጠራም፣ አብዛኞቹ ይህንን መግለጫ ያወጡ ፓርቲዎች ያለምንም ቅድመ ሁኔታ የወያኔን ምርጫ ሲያዳምቁ ነበር፣ ያለምንም ሁናቴ የወያኔ ምርጫ ላይ እየተሳተፉ ምርጫውን ሲያዳምቁ ሲያሟምቁ የነበሩ ናቸው። አሁን ቅድመ ሁኔታ ምና ይላሉ። ሰበብ እኮ ምርጫ ቢደረግም ባይደረግም ለመቃወም ካሰፈሰፉ አካላት ጋር አብሮ ለመሰለፍ መደምት ማለት ብዙ እንትን አይደ የኢትዮጵያ መንግስት ምርጫ አያደርግም ሲሉ ነበር። ሲያረግ እኔ ይገርሙኛል ያስቁኛል። አሁን ይሄ ሰበብ ነው ወይ፣ ትክክለኛ ጥያቄ ነው? በነገራችን ላይ ያነሳ ነው። ሰበብ ነው ሰበብ ነው ወይንስ ቅድመ ሁኔታ ነው? ሰበብና ቅድመ ሁኔታ መለየት የምንችልበትን ሁኔታ ማመቻቸት የግድ የሚል ይመስለኛል። እየለየን እንጂ ወገን፣ ትንሽ ትንሽ ችግር ውስጥ እንዳንገባ ነገር እንዳይምታታብን፣ እንዳይሳከርብን መለየት ያስፈልጋል። ኢትዮጵያ ውስጥ ማለት ምርጫን ተከትሎ የሚመጣ ምንም አይነት ችግር ምርጫን ተከትሎ የሚመጣ ምንም አይነት እክል ፈተና የሚደቅ ነው። በጋራ ነው ሀገር እንትን የሚለው ለጋራ የሁላችንን ሀገር ነው እንትን የሚልብን የሁላችንን ሀገር ነው። ችግር የሚፈጥርባት የሁላችን ሀገር ላይ ነው ሁከት የሚያመጡ ለይቶ አይደለም። ሁከት ከፈጠረ ድፍን ኢትዮጵያ ላይ ነው የሆነች የምትታይ ነገር ስላለች ነው ማለት ሁሉም የናፈቁት ነገር ያንን ነው የተንጠለጠሉት። አመፅም በደሞዝም በምናምን በምናምንም አልሆነላቸው። በእርግጠኝነት ጓግቶ የሚጠብቁት ምርጫ ነው፣ ግን ምንም የሚያገኙበት ነገር የለም። ቅድም እንዳልኳችሁ ቢደረግም ይቃወማሉ፣ ባይደረግም ይቃወማሉ። በህይወት ያለች ካልካቸው ወፏን ይገሏታል፣ የለችም ካልካቸው ይለቋታል። ከሁለቱም ስህተት ለማድረግ ነው መንግስት የሚታትሩት። ግን ኢትዮጵያውያን ደግሞ አይደለም። በዚህ ወቅት ታሳውሳላችሁ፣ የ2012ቱ ምርጫ ያኔም ያኔም ምርጫ ማድረግ ተችሏል። ምርጫ ባይደረግና ቢቀር በመሰነጋታው የሽግግር መንግስት ምናምን የሚል ሙዚቃቸውን ሊዘፍኑ እኮ ነው። ከእናንተ ጋር የሚቋቋም የችግግር እንጂ የሽግግር መንግስት የለም። እንኳን አይደለም መንግስትነትን ይቅርና ተቃዋሚነትን በወጉ አልያዛችሁትም እኮ። ተቃዋሚነት ከባንዳነት ተምታቶባቸዋል ተቃዋሚነት ከተቋቋሚነት ተለይቶባቸዋል። ሌላ ሁሉ ትተ ነው ማለት ነው ሰው መንግስትነት ይጥፋበት መንግስትነትን አትችሉትም። እሱ ምናምን አላብራራውም ግን ተቃዋሚነት እንዴት ይከብዳቸዋል ማለት በልኩ ተቃዋሚ መሆን። ተቃዋሚነት የከበዳችሁ ሰዎች እኮ ናቸው። መቃወም የከበዳችሁ ሰዎች እኮ ናቸው። መቃወም ግራ የገባችሁ ሰዎች፣ መቃወም ከመላላኪ የተለየባችሁ ሰዎች ናችሁ። ይህን እያልኩ ያለሁት እኔ በፈረንጅ ሀገር ተቀምጠው እያተራመሱ ያሉትን ይብዛም ይነስም በሀገር ውስጥ ሆናችሁ በሕግ ማዕቀፍ በምርጫ እየተንቀሳቀሳችሁ ያሉ አካላቶች ግን በምርጫ ቦርድ ተመዝግባችሁ የተንቀሳቀሳችሁ ያላችሁ አካላቶች ግን የነኝ ሰዎች መጠቀሚያ ከሚሆን አጀንዳ ትንሽ ገርበብ ብታደረጉት የጋራ ሀገር ስለሆነ ያለን እና ያስቃል የወያኔን ምርጫ አንተ ሲል የነበሩ ሰዎች ይህንን ሲናገሩ መመልከቴ ብዙ ያስቀኛል። ሌላው የፕሬስ ነፃነትን ያነሱት፣ የፕሬስ ነፃነትን በተመለከተ የጠቅላይ ሚኒስትር አብይ አሕመድ መንግስት ኢትዮጵያ ውስጥ እንዳሰፈነው አይነት የፕሬስ ነጻነት እራሳቸው አንዳንዶች፣ የፖለቲካ ፓርቲዎች ዛሬ ያሉት የፖለቲካ ፓርቲዎች አባላት ጭምር ዶክተር አብይ አሕመድ ሲመጡ የሰጡትን የፕሬስ ነጻነት ዋቢ አድርገው ኧረ በዛ ምናምን ሲሉ የነበሩ ናቸው፣ ሲሉ የነበሩ ናቸው እና እሱንም እንደዛ ብላችሁ ማንሳታችሁ ትንሽ የሚገርም ነው። ብቻ በዚህም ሆነ በዛ ኢትዮጵያ ወሳኙን ምርጫዋን ታካሄዳለች፣ ታካሄዳለች። ሰበብና ቅድመ ሁኔታ መለየት በጣም ወሳኝ ይመስለኛል ነው የምለው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። እኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች፣ ቸርቆዩን የነገሰ ይበለን። ችርስ